ያለው የሰው ልጅ ሰላም ተፈጽሟል፣ ተረጋግጦ አለ ሰላም ነው። እንዲህ ባለ መንገድ መስቀሉን እንደለፈለግ ፍጥረት አተባብረዋል። እነማን እንግደን? ስምን ቅድም እንዳልኳችሁ ቅድስት እሌኒ ከነኛ ከአይሁዳውያን ቅዱስ ጲላጦስ በኋላ አምኖ ክርስቲያን ሆኖ ነው የሞተው። በረገቡ ይደረሷል። ከዚያ ቀጥሎ የንጉሥ ቆስጠንጢኖስ ሰራዊ ከዚያስ ማን ተከተለ ብለን ስንል ይገርማል ዝበላ እንጨት ነው። እነማ እንጨቶች ማንን ፍለጋ? መስቀሉን ፍለጋ እያችሁ ብለናል። ተሰባሰቡ በምስራቅ በምዕራብ የነበሩ እንጨቶች፣ በሰሜን በደቡብ የነበሩ እንጨቶች በአንድነት ተሰበሰቡ። ከዛ አስቀጥለን ስንሄድ እጣን መጣ። ማንን ይፈልግ? ማንን ይፈልግ? ወስ መስቀሉን ይፈልጋ እያችሁ ብለናል። ምን ያህል ለካ ከእንጨት የወረዱ ናቸው? ስለ መስቀል ትችት የሚያቀርቡት ለካ ከእንጨት የበለጠ አይምሯቸው የደረቀ ናቸው። ወይን አይምሯቸውን ያለምድ መለ እንጨቶች ተሰባሰቡ፣ አያችሁ። በመራ የሚባለው አንድነት ማለት ነው። አንድነት እንጨቶቹ አንዱ ሆኑ መስቀሉን ለመፈለግ፣ አያችሁ የመራ በዚህ ጊዜ ነው እንግዲህ፣ እንዲህ ባለ መንገድ መስቀል እንዲህ ባለ መንገድ ስንመለከት ሲፈልጉ ዕጣን ተዘጋጀ። ከዚያ በኋላ እሱ ብቻ አልበቃም። ዕጣን ካለ እንጨት ካለ እኔ ሰው ፈጣሪ መስቀል አልፈል እማላሱ እንድትፈልጉ ምክንያትም አልሆን እማረዳችሁ ያለኝ አለና እሳትን መታ። እናንተ እሳትን መታ መጣና ገመራዎቹ ተያየዙ።

የዚህ ነው ሊቁ ቅዱስ ያሬ ሰበደ ጥይዝ በጎልጎታ በሳመት ጥይዟ ደ ወደ ጎልጎታ ሰገደ። ምን ለማድረስ ሲባል አብርሃሉ መስቀል የክርስቶስ መስቀል ወዳለበት ከዚህ በኋላ በአስራ ሰባት መስቀረም አስራ ሰባት እንዲህ ባለ መንገድ ከፈጸመች በኋላ ሌሎች ደግሞ በአካባቢ ድንቅ ሥራ የተዘጋጀላቸው ሰዎች በአካባቢ በጉልጎታ አካባቢ የነበሩ ህዝቦች ገንዘብ እየተቀበሉ ከቀሚሎ ስራ መስቀሉን እንደታደር ጀመሩ። አይ አይለታደር ሁለት አይነት ነው። ይህንን ህንፃ የምትሰሩ ወጣቶች ሁለት አይነት በመወዱ የምታገኙ አንዱ የመዳን ያለው የሚከብርበትም እኛም ክብሮ የምናገኙበትን ህንጻ ቤተክርስቲያን ነው እየሰራችሁ ያዳችሁ። በሌላ መንገድ ደግሞ እለታዊ ቦርሻ የምታገኙበትን ለመዋሱን እያገኛችሁበት ነው። ሁለት አይነት በረከት አያችሁ።

የጥማለው የተራራውን ብዙፍነት ተመልከቱ። በስንት ወር ማለት ነው? በሰባት ትወር ሙሉ እንዲህ እያስቆሰረ ከፈጸመች በኋላ በመጋቢት አስር ቀን መስቀሉ ወጣ ብርሃን። እሱ መስቀሉ ሲወጣ ምበላል ፀሐይ ብርሃኗ ሳይታወቀ በቃ አካባቢ ለምን የመስቀሉ ብርሃን አካባቢውን አጥለቀለቀው። በአጽሮ መስቀሉ ሁላችንንም ይጠብቃል። እንዲህ ባለ መንገድ ነው ይሄ ድንቅ መነባ ካያችን ዘመና ድንቅ መነባትና ቅድስት እሌኒ መልአኩን ጥያቄ ያቀረበችለት እየሰማችሁ ነው። ቀኑ ጸሐይ እያበራ የጸሐይ ብርሃን እንዲ ብርሃኑ ሊያደበት ይዘው ያልቻለው ነገር እንዴት ነው? ይህምንም መረዳት አለብኝ አለችና፣

አሁንም ደግሞ እንደ ስትለው እንዴት ሊሆን ይችላል? አለ አይ ከመንፈስ ቅዱስ ነው የምትወልጂው፣ ከሰርቱ ቅዱስ አንዱ ቅዱስ ነው አለ። በዚህ ጊዜ እንዴት ይችላል ብላ ስትጠይቀው ለእግዚአብሔር የሚሳለው ይህን ገባያችሁ፣ ዘይ ሁሉን ነገር ያደርጋል። መልአኩ የመጀመሪያውን ስዳዊውን ሲያበስር እኔ ከዚህ በላይ የለም ነገር አግዘው የተባልኩት እንጂ ምስጢሩን አላውቀውም። ምስጢሩ የማን ነው? የዚያ የማዳን ምስጢሩ የእግዚአብሔር ነው። ስለዚህ እንዲጠቀመኝ ይሁዳት ነበር። አሁንም ቅድስት እሌኒ ስለ መስቀሉ ስለ ክርስቶስ መስቀል እባክህ አስረዳኝ። እን እንዴት የፀሐይን ብርሃን አስወድዱ የእሱ ብርሃን በርትቶ በቀን ምድር እንዲህ በብርሃን አለማ የተቅለቀለቀው ኢየሩሳሌምና አካባቢው በሙቀቱና አካባቢው እንዲህ በቀን ምድር ሌላ ብርሃን አይተን አላውቆ ብርሃን ያደረገ ይህ የመስቀል ምስጢር እንዴት ነው እንዳጠየቀች መልአቱን አላ ወይ ሌላ መልአት እሱም መስቀሉ እሱ ነገሩ ደም ከመስቀሉ፣ መልአኩ ምን ያላ ምን ያላ ሲባል የመስቀሉ ነገር አለ። በፍጥረታት አእምሮ ተመርምሮ የሚዘልቅ አይደለም። በመስቀሉ አማካኝነት የተደረገብን ምስጢር ታላቅ ነው እና አለ ረሀዝ በአስረ መስቀሉ ሁላችን ምን ይጠበቃል? በበላ አያችሁ፣ በምስጢር ነው ያዳነን። የመጀመሪያው ምስጢር ዲያብሎስ በእባብ ተሰውሮ ድል እንዳደረገን በድንግል ማርያም ስጋ ተሰውሮ አው ወደዚህ አደም መጣ። ከዚያ በኋላ እንደገና ደግሞ አሁንም ዲያብሎስ በሽንገላ ቋንቋ ሄደን ቃደም ለማድረግ እንደሞከረው እንዲሁ በእፀ መስቀል ከሰወ ሰሆኑ መፈጠል እናያየው ና በዚህ መንገድ በደሞ በሌላችን ተደመሰሰ። ወሰጠጠ መጽሐፍ፣ እዳውን ወደ አዳም፣ ወደ ሔዋን የሴቶቹንም፣ የወንዶቹንም የአዳምንና የሔዋን የልጆቹንም በደል በመስቀሉ በፈሰሰው ደሙ በመስቀሉ ላይ በተቆረሰው ስጋ ሙሉ ሆነ ተብሎ ተነገረ። ክብር ምስጋና ይግባውና እንዲህ አድርጎን ያዳነን እኔን ተጉናን ደግሞ ያስረዳችናል ያችሁ። ስለዚህ ይህንን ብሎ መልአኩ እኔ ልናገረው የምችለው ምስጢር አይደለም ያለውን ተረዳና፣ አባታችን ቅዱስ ያሬድ ደግሞ እንዲህ አለ እንዲህ አለ ስለ መስቀሉ ሲናገር ማለት ነው። መመና ይህ ስለ መስቀሉ ለመናገር በጣም ከባድ ነዋል። እንዲህ ሲባል አዎ መስቀል መልዕክት ሁሉ ነገር፣ የነገሮች ሁሉ ፍፃሜ በመስቀል ነው የተከናወነውና ለመስቀል ክብር ታላቅ ነው። ዝም ብሎ በመስቀሉ መክበር ነው ያለነው። ስለዚህ ለመክበር ምንክብ ከሆነ አለ ኃይልነ ወፀወንነ ወመገስነ እንድእ መስቀል ኃይላችን ምንድን ነው? አዎ ጽናአችን ምንድን ነው? ጤዛችን ምንድን ነው? እርካታችን ምንድን ነው? ድህነታችን የተረጋገጠው በምንድን ነው? ብላችሁ አመስግኑ ታለ እኛም ቤተ ክርስቲያናችን ይ ባለ መንገድ የምታመሰግነው በዙ መንገድ ነው። ሁለተኛ ሦስተኛው ግን የመጨረሻው ሶስተኛው እነህም ስጦታዎችን ዘላለማሪዎችን ነው። ሶስተኛው በዚህ መንገድ ሁሉ የተከናወነው ቅዱስ ሱባኤውን ክቡር ደሙን በሚያሰጥቦ ማዳን ነው እና